ፊልሙን ከመጀመራችሁ በፊት ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ፊልሙ ሲጀምር ዮንግሁ የሚባል ትንሽዬ ልጅ ከአባቱ ጋር ሲኖር እያሳየን ይጀምራል። እናቱም ገና በልጅነቱ ነበረ የሞተችበት። ቤተሰቡም በሃይማኖቱ ጠንካራ የሆነ የክርስቲያን ቤተሰብ ነበረ። የዮንግሁ አባት ፖሊስ ሲሆን፣ ማታ ማታ ላይም ፈረቃውን ተከትሎ የሚወጣ ነበረ። ዮንግሁም ለመጨረሻ ጊዜ አባቱን የተሰናበተው በዚህ ችለት ነበረ። ምክንያቱም አባቱ ሌሊት ላይ ባልተገባ መልኩ ይጓዝ የነበረ መኪናን ካስቆመ በኋላ ሰክረው ከሆነ በሚል መመርመር ይጀምራል። ቢሆንም ግን እንደሚታየው ከሆነ ሰዎቹ በሴጣን የተ ያዙ ሰዎች ነበሩ። በሾፌሩ ውስጥ የሚገኘው ሰይጣንም የዮንኩን አባት ለመግደል ያስባል። ስለዚህም በድንገት ያሰው መኪናውን መንዳት ይጀምራል። የዮንኩ አባት በሌላ በኩል የመኪናውን በር እንደያዘ ነበረ። ያሰውን በተደጋጋሚ መልኩ የዮንኩን አባት ይመታውና በመጨረሻም ራሱን ስቶ እንዲወድቅ ያደርገዋል። በዚህም ምክንያት በመጨረሻ ሆስፒታል ይገባና ዮንኩም አባቱን በዚህ ሁኔታ ሲመለከተው ማልቀስ ይጀምራል። ዮንኩም ማድረግ የሚችለው አንድና አንድ ነገር መጸለይ ስለነበረ ወደ ቤተክርስቲያናቸው በማምራት ጸሎቱን ያደርጋል። እንዳለመታደል ሆነው ግን በዛን ቀን ማታ ላይ አባቱ ይሞታል። ዮንኩም በዚህ ምክንያት ትልቅ ተስፋ መቁረጥና ሀዘን ውስጥ ይገባል። ዮንኩም በልጅነት አይምሮ የሚያሰበው ነገር ቢኖር አምላክ የጠየቀውን ነገር እንዳልሰማውና የሚፈልገውንም ነገር እንደነጠቀው ነበረ። ስለዚህም በዚህ ምክንያት በአምላኩ ላይ የነበረውን እምነት በሙሉ ሊያጠፋችሏል። ትዕይንቱ ጥይንቱ ከሃያ ዓመት በኋላ ወደፊት በሚወስደን ጊዜ ላይ የንጉሡ አሁን ላይ ተደባዳቢ እንደሆነ እንመለከታለን። አሁን እንኳን ቢሆን በልጅነቱ አድሮበት የነበረው የእምነቱ ጥላቻ አሁን መስቀል ባየ ጊዜ በሙሉ እንዲናደድ የሚያደርገው ሆኗል። በዚህም ጊዜም አምላኩ አባቱ እንዲሞት በመፍቀዱ ምክንያት ትዝ እያለው እንዲናደድና ፊትለፊቱ ያለውንም ሰው እንዲገል የሚያበረታተውንም ድምጽ ይሰማ ነበረ። በዛን ቀንም የተፈጠረው ይኸው ነበረ። በቀጣይ በፕሌን ውስጥ የሚገኘው ያንሁ በህልሙ አባቱን ይመለከተዋል። ወደዛ ክፍልም በደረሰበት ሰዓት ላይም አንድ የመስቀል ምስልን ይመለከታል። በውስጡ ይሰማ የነበረ ድምፅም መስቀሉን እንዲሰብረው ነበር የሚነግረው። ነገር ግን መስቀሉን ባነሳው ሰዓት ላይ መስቀሉ በእጁ ላይ ተጣቆ ይቀራል። ያንሁም ወዲያውኑ ከእንቅልፉ ከነቃ በኋላ እጁን በሚመለከትበት ጊዜ ላይ መስቀሉን ይዞበት የነበረው እጁ እየደማ መሆኑን ይመለከታል። ሳውስ ኮሪያም ከደረሰ በኋላ ወዲያውኑ ያደረገውን ነገር ቢኖር ወደ ሆስፒታል መሄድ ነበረ። ቢሆንም ግን ቁስሉን ሊያመጣ የቻለ ምንም አይነት ምክንያት ሊያገኙ አልቻሉም ነበር። ዶክተሮቹ ምንም አይነት ምላሽ እንደሌላቸውም ከተገነዘበ በኋላ የዩንሁ ሹፌር አንድ እድል የሚያውቅ አዋቂ እንዳለና ወደዛ ጋር እሱን መውሰድ እንደሚችል ይነግረዋል። እዛም ከሄደ በኋላም ሲመረመር በውስጡ ይሰማቸው የነበሩ ድምጾች የአጋንንት ድምጾች እንደነበሩና ከአባቱ የተቀበለው አንገት ጌጥና እጁ ላይ ያለበት ቁስልም ጥሩ ኃይል እንደሆኑም ይገነዘባል። ነገር ግን አዋቂው የእጁን ቁስል እንዴት መፈወስ እንደሚችል ሊያገኘ የቻለው ነገር አልነበረም። በዚህም ምክንያት ዮንጉ በቅርብ ወደሚገኝ ወደ አንድ ቤተክርስቲያን እንዲያመራም ይነግረዋል። ዮንሁም ወደ ድሮ ቤተ ክርስቲያን ያመራል። ውስጥም እንደገባም ቄሱና ረዳቱ አንድ ሰይጣን የነበረበትን ሰው ሰይጣኑን ሊያስወጡለት እየሞከሩ እንደነበረ ይገነዘባል። ነገር ግን በሰይጣን የተያዘው ሰው ከታሰረበት እጁን መፍታት ዘሎ ቄሱን ያንቃቸዋል። ፈርቶ የነበረውም የቄሱ ረዳትም ከዛ ሮጦ ያመልጣል። ቄሱም ታንቆ ምንም ማድረግ በማይችልበት ጊዜ ላይ ድንገት ዮንሁ ወደዛ ይደርስና ሰይጣን ይዞት የነበረውንም ሰው ቁጥቶ ከቄሱ ላይ ያነሰዋል። ያ ሰውም እሱን ሊያጠቃው በተደጋጋሚ በመጣበት ጊዜ ላይ ዮንሁ እሱን መምታት ይጀምራል። በመጨረሻም ሊያጠቃው በመጣ ሰዓት ላይ በአንድ እጁ በመምታት ይጥለዋል። ከዚያም እንዳይንቀሳቀስ በያዘው ሰዓት ላይ ግን ዮንሁ ባለበት የእጅ ቁስል ሰይጣን ይዞት የነበረው ሰው መቃጠል ይጀምራል። ከዛ በተጨማሪም ቄሱም ሰይጣን ያለበት ሰው ላይ ጸበሉን ሊደፉትና በሰውየው ውስጥ የነበረውም ሰይጣን እንዲቃጠል ያደርጉታል። በዚህም ጊዜ ላይ ዮንሁ ሊገነዘብ የቻለው ነገር ቢኖር በእጁ ላይ የሚገኘው ቁስል ሰይጣኖችን ማውጣት እንደሚችል ነበረ። ቄሱም እንደሚናገሩት ከሆነም ዮንግሁ እልጅ ላይ የሚገኘው ቁስል ቅዱስ የሆነ ቁስል እንደሆነ ነበረ። እናም ይሄም ቁስል ሊሰጥ የነበረው ጥሯማኝ ለሆኑ ሰዎች እንደሆነ ይናገራል። ቢሆንም ዮንግሁ ግን እሷ አማኝ እንዳልሆነ ይናገራል። በተመሳሳይ ጊዜ በዮንግሁ ጭንቅላት ውስጥ ይገኙ የነበሩ ድምጾች ቄሱን እንዲገለው ማዘዝ ይጀምራሉ። ቢሆንም ግን እንደምንም ራሱን ይቆጣጠራል። ከዚያም ቄሱ በእሱ ቤት ውስጥ ጸሎት ካደረጉለት በኋላ መስቀላቸውንም ክፍል ውስጥ አስቀምጠው ይሄዳሉ። ይህንንም ያደረጉትም ቤት ውስጥ የሚገኙ ሰይጣኖችን ለማባረር ነበረ። ይበንድ እንዳለ የቄሱ ረዳት ቄሱን እየጠበቃቸው ነበረ። ቄሱንም በዛ አደጋ ውስጥ ሆነው ትቷቸው በመምጣቱም ጸጸት እንደተሰማውና ለዚህም ይቅርታ እንዲያደርጉለት ይጠይቃቸዋል። ቄሱም እንዳላጠፋም በመናገር ይቅርታ ያደርጉለታል። በቀጣዩ ቀን ጠዋት ዮንግ ከእንቅልፉ ሲነሳ በእጁ ላይ የነበረው ቁስል እየደማ ለመሆኑን ሲመለከት ይገረማል። በድንገትም ከአባቱ ፎቶ ጀርባ የሚገኝ የነበረውንም መስቀልም ይመለከታል። መጀመሪያ ላይም ሊጥለው ቢያስብም ነገር ግን በመጨረሻ ሊመልሰው ደግሞ ይወስናል። ወደ ቤተ ክርስቲያኑ በመጣበት ሰዓት ላይ ዮንሆ ቄሱን ሊያገኛቸው አልቻለም ነበረ። ቀጥታ ከቫቲካን የተላኩ ቄስ በመሆናቸው ምክንያት ለረጅም ጊዜም እዚህ የማያገለግሉ ቄስ መሆናቸውን ይገነዘባል። ስለዚህም ረዳቱ ቄሱን አድራሻ የሰጠውና የሁም ወደዛ በመሄድ መስቀሉን በሩ ላይ አንጠልጥሎላቸው ብቻ ይሄዳል። ቄሱም ባሉበት ቦታ ሆነው ሌላ ቦታ ላይ የገኝ የነበረና በሴጣን የተያዘን ሰው እንዴት መውጣት እንደሚችሉ ለሰዎች መልእክት እየሰጡ ይገኛሉ። ቢሆንም ግን የአጋንንቶቹ አለቃ እዛው ሲኦል ውስጥ ነበር የነበረው። የቄሱ ዋና ፍላጎትም የአጋንንቶቹን አለቃ ማጥፋት ሲሆን ወደዛ ተልዕኮም ይመለሳል። ማታ ላይ አንድ ምስጢራዊ ሰው የሴኩሪቲ ኤጀንቱን ለማግኘት ወደ አንድ ክለብ ሲያመራ እንመለከተዋለን። ይህንን ሰውም ብዙዎቹ ባይጠረጥሩትም ነገር ግን ጠንቋይ ነበረ። የሴኩሪቲ ኤጀንቱም እሱ ላይ ጥሩ የሆነ አመለካከት እንደሌለው ይገነዘባል። ስለዚህም በመጨረሻም የኤጀንቱን ነፍስ ለመውሰድ ይወሰናል። ምስጢራዊ የሆነ የአምልኮ ስርዓቱንም እዛ ሆኖም በጀመረበት ሰዓት ላይ የሴኩሪቲ ኤጀንቱም ከዛ ሮጥ ይወጣል። ከዚያም ጠንቋዩ በክለቡ ስር ይገኝ ወደ ነበረው ወደ አንድ ሚስጠራዊ ቤዝመንት ያመራል። ቦታውም በጨለማ የተሞላ ሲሆን በውስጡም ትንሽ የሆነ ኩሬ ነገር የሚገኝ ነበረ። ያጋንንቶቹም አላቃ የሚኖር የነበረው በዛ ቦታ ላይ ነበረ። ጠንቋዩም ለጥንካሬው ሲል ሰዎችን ይገለና ይሰዋ የነበረውም እዚህ ቦታ ላይ ነበረ። የሴኩሪቲ ኤጀንቱንም ከያዘው በኋላም እዛ ሊገለው ችሎ ነበረ። በሌላ በኩል የሆንኩ በተኛበት መስቀሉ የተመለሰ በሚመስል መልኩ እጁ በከባዱ መድማት ይጀምራል። በቀጣዩ ቀን ላይ ዮንሁ ወደ ቄሱ ያመራል። እርስ በርስም ስለ ታሪካቸውን መነጋገር ይጀምራሉ። በዚያም ጊዜ ላይ ዮንሁ ቄሱ ጥሩ ሰው እንደሆነ ይገነዘባል። በእሱ ውስጥም አባቱን መመልከት ነበር የጀመረው። ስለዚህም ቄሱ ሰይጣን በሚያወጣበት ስራ ላይ ሊረዳ ይወስናል። ቄሱ በዚህ ጊዜ ላይ ሰውጂን ከተባለችው ሴት ውስጥ ይገኝ የነበረውን አጋንንት እንዲያወጣ ተነግሮታል። ይቺ ሴትም ከዚህ በፊት የተመለከትነው ጠንቋይ ፍቅረኛ ነበረች። ሶልጂንም በመጀመሪያ እነሱን ለማታለል ነበር የሞከረችው። ቢሆንም ቄሱ ግን ጸበሉን ባፈሰስባት ሰዓት ላይ ውስጧ ይገኝ የነበረው ሰይጣንም ይነሳል። ከዚያም ሶልጂን ቄሱን አንካ ከግድግዳው ጋር ታጋጫለች። ይበንድ እንዳለ ዮንሁ በጉልበት እሷን ለመያዝ ይሞክራል። ቢሆንም ግን ጥንካሬዋን በመጠቀም እሱን ከያዘችው በኋላ አባቱን የገደለው ሰው ውስጥ ይገኝ የነበረው ሰይጣን እሱ እንደሆነም ይነግረዋል። መጀመሪያ ላይም ዮንሁ በዚህ እንዲበሳጭ ነበር ያደረገው። ነገር ግን በመጨረሻ እጁ ላይ የነበረበትን ቁስል ጭንቅላቷ ላይ ያደርገዋል። ቄሱም ጸበሉን ጭንቅላቷ ላይ በማፍሰስም ውስጧ ይገኝ የነበረው አጋንንት እንዲቃጠል ያደርጉታል። ከዚያም ቄሱ አንድ ነገር ልብ ይሉና ያንንም ለእሱ ለማስረዳት ይወስናሉ። ይህም ዮንጉ በአምላኩ እንደተበሳጨ ሲሆን ከአምላክ ጋር ተጣልቶም የትኛውንም ሰይጣን ማስወጣት እንደማይችል ይነግረዋል። በሌላ በኩል ጠንቋዩ ሶጂን ውስጥ ይገኝ የነበረው መንፈስ አሁን ላይ እንደሌለ ይመለከታል። ይህም ማለት እሱንም እያደከመው ይመጣል ማለት። ስለዚህም የሶጂንን ነፍስ ለራሱ ሊወስዳት ይወስናል። ቢሆንም ቄሱ ግን ከእሱ ነፃ አንድ ቶን ሲጸልይ ስለነበረ ማድረግ ከባድ እንዲሆንበት ያደርገዋል። ከዚያ ጊዜ በኋላም ቄሱና ዮንኩ በጣም መቀራረብ ይጀምራሉ። የበዲ እንዳለ ጠንቋዩ እንዲገላቸው ደግሞ ይታዘዛል። በዚህም ምክንያት አንድ ወጥመድን ያዘጋጅላቸዋል። በዚህም ጊዜም የተጠቀመው አንድ በተማሪዎቹ ይደበደበና ይሰቀይ የነበረ ልጅ ነበረ። መቶም ልጁን ካረጋጋው በኋላም ልጁ እሱን እንዲያምነው ያደርገዋል። ከዚያም ያንን በመጠቀም የልጁን ሰውነትም ለራሱ ስራ ይወስደዋል። ከዚያም ጠንቋዩ ወደ ዮንኩ ዳግሞ ያመራል። የመቶም የቄሱ ረዳት በመምሰል ሲሆን ቄሱም እሱን እየተጠቀመበት እንደሆነ በመናገርም ያታልለዋል። ጠንቋዩም ቄሱ ብቻውን ያንን ሰይጣን ለማስወጣት ከሞከረ እንደሚሞት ያውቃል። በቀጣዩ ቀን ቄሱ በህፃናት ማሰደጊያ ውስጥ ይገኝ የነበረው ልጅ ውስጥ የሚገኘውን አጋነት እንዲያስወጣለት ይጠይቃል። ቄሱም ወደ ዮንኩ በተደጋጋሚ ቢደውልም ነገር ግን ዮንኩ ችላ በማለት ስልኩን አላነሳለትም ነበረ። ስለዚህም ቄሱ ብቻውን ወደዚያ ያመራል። በሌላ በኩል ዮንኩ ደግሞ ለትልቅ የኤምኤምኤ ፍልሚያ አንድ ኮንትራት ይቀርብለታል። ቄሱን በቀጣይ ሞግዚቶቹ የጸለዩለት ወደ ነበረው ልጅ ጋር ያመራል። ከዚያም መንፈሱን ለማውጣት በሚሞክርበት ሰዓት ላይ መንፈሱ በቀላሉ ከልጁ ሰውነት ውስጥ ይወጣል። ቢሆንም ሌሎች መንፈሶች ግን ወዲያውኑ ወደ ልጁ ሰውነት ውስጥ ይገባሉ። በሌላ በኩል በተቀመጠበት ቦታ ላይ እንኳን ሆኖ ስለ ቄሱ ማሰብ አላቆመም ነበረ። ስለዚህም ኮንትራቱን ባለመቀበል ወደ ቄሱ ጋር ያመራል። ጊበንድ እንዳለ ቄሱ ወደ ልጁ ገብተውበት የነበሩትን መንፈሶች በሙሉ አንድ በአንድ ለማውጣት ይወስናል። ቢሆንም ግን በጣም ብዙ ከመሆናቸው የተነሳ

በዛን ሰዓት ላይም ልጁ ቄሱን ገፍጥሮ ይጥለዋል። ከዚያም በተደጋጋሚ መልኩም እሱን መደብደብ ይጀምራል። ቄሱ ሲደበደበ የተመለከተችውም አንደኛው አንደኛው ጊዜት መስቀሉን አንስታ በሱ ለማስቆም ትሞክራለች። ቢሆንም ልጁ ግን ወደ እሷ ከዘለለ በኋላ እሷን አንቆም ይዛታል። በድንገትም የንሁ እዛ በመድረስ ልጁን አንስቶ ወደ ግድግዳው ይወረውራል። ቢሆንም ግን ልጁ በድጋሚ በመመለስ ዮንሁን ለማነቅ ይሞክራል። ቢሆንም ዮንሁ ግን ልጁን ለማስቆም የቻለ ሲሆን እጁንም ጭንቅላቱ ላይ በመጫን ጸበሉንም ያፈስበታል። ይህም በውስጡ ይገኙ የነበሩት መንፈሶች በሙሉ ተቃጥለው እንዲጠፉ ያደርጋቸዋል። ከዚህም በኋላ በህፃናት ማሳደጊያ ውስጥ ይገኙ የነበሩ ህፃናት በሙሉ ዮንኩን ያፉታል። ዮንኩን በዚህ ጊዜ ላይ መስቀል ይጥል የነበረ ቢሆንም ነገር ግን አሁን ላይ ሲመለከተው ቄሱን እያስታወሰ እንደሆነ ይገነዘባል። በጨለማው ውስጥ ይገኝ የነበረው ጠንቋይ እቅዱ ባለመሳካቱ ምክንያት በመጨረሻ ያንን ትንሽዬ ልጅ ይገለዋል። በሆስፒታል ውስጥም ዮንሁና ቄሱ የህፃኑን አካል ሊመለከቱ በመጡበት ጊዜ ላይ ድንገት ጠንቋዩ ብቅ ይላል። ከዚያም ዮንሁ ወደ ታችኛው ክፍሎች ሲወርድ ይመለከተዋል። ስለዚህ ምስቱን መከተል ይጀምራል። ቢሆንም ግን ያ ማታሊያ ሲሆን፣ ጠንቋዩም ቄሱን አግቶ ይዞት ነበረ። ዮንሁም ተመልሶ በመጣበት ጊዜ ላይ በእጁ ላይ የሚገኘው የተቀደሰ ቁስል እንዲጠፋ እምነቱን እንዲክድ ይነግረዋል። አለበለዚያ ግን ቄሱን እንደሚገለ ያለው ነበር የነገረው። ቢሆንም ቄሱ ግን ይህ እንዲፈጠር ስለማይፈልግ በራሱ እጅ ገፍቶ ራሱን እንዲሞት ያደርጋል። ዮንኩም በቀጣይ ቄሱን በመያዝ ወደ ቤተ ክርስቲያኑ ደግሞ ያመጣዋል። የቄሱ ረዳትም ቄሱን እንዲከታተለው ካደረገ በኋላ መንፈሶችን ለመዋጋት በጳጳሱ ተቀድሶ የነበረውን ልብስ በመልበስ ወደ ውጭ ደግሞ ይወጣል። ዮንኩም እዛ በደረሰበት ሰዓት ላይ የጥንቋዩ ሰዎችም እሱን ለመፋለም ይሞክራሉ። ቢሆንም እሱም ባለው ችሎታ ግን ያሸንፋቸዋል። ምንም እንኳን በከባዱ ቢመታቸውም ነገር ግን በመንፈሱ የተያዙ ሰዎች በመሆናቸው ምክንያት ቶሎ ተመልሰው ነበር የሚመጡበት። በዚህም ምክንያት ምንም እንኳን ዮንኩ ራሱን ለመከላከል ቢሞክርም በመጨረሻ ግን ይበዙበትና እሱን መደብደብ ይጀምራሉ። ስለዚህም በመጨረሻ ገፍትሯቸው ለማምለጥ ይወስናል። ከዚያም ነጻ በሆነበት ሰዓት ላይም ጸበሉን በእጁ ቁስል ላይ ያፈሰዋል። ከዚያም ወደ እሱ በመጡበት ሰዓት ላይም ጭንቅላታቸውን እየያዘ በውስጣቸውም የሚገኙት መንፈሶች እንዲቃጠሉ ያደርጋቸዋል። ጠንቋዩም ሁሉም መጥፋታቸውን በተመለከተ ሰዓት ላይ ወደ ጨለማው ክፍል ያመራል። በድንገትም አንድ የመጨረሻ ጠባቂም ዮንሁን እንዳይሄድ ያግደዋል። ይበንድ እንዳለ ጠንቋዩ በትንሽዬ ኩሬ ውስጥ ይገኝ ወደ ነበረው ወደ ሰይጣኖቹ አለቃ ጋር በመሄድ ኃይል ሲላጣ እንዲያጠናክረው ይጠይቀዋል። ቢሆንም ግን መንፈሱ ልቡን ወቅቶ መስዋዕቱንም እንዲያቀርብለት ይነግረዋል። ይበንድ እንዳለ ዮንሁ መንገዱን ዘግቶበት የነበረውን የመጨረሻ ሰው ደግሞ ይፋለማል። ፍልሚያቸውን ከባድ የነበረ ቢሆንም ነገር ግን በመጨረሻ በአንድ እንቅስቃሴ ብቻ ውስጡ ይገኝ የነበረውን መንፈስ ያቃጥለዋል። ጠንቋዩን በመጨረሻ ዮንሁ ወደ ክፍል ውስጥ መግባቱን ይሰማል። በዚህም ፍርሃቱ ይጨምራል። ስለዚህም በመጨረሻ ልቡን ይወጋና ወደ ኩሬ ውስጥ ይገባል። በድንገትም በኩሬ ውስጥ አንድ ትልቅ ነገር ይፈነዳል። ከዚያም ያ ጠንቋይም ከውሃ ከውሃው ውስጥ ይወጣል። ነገር ግን በዚህ ጊዜ ላይ የሰይጣኖቹ ማስተር ሙሉ ለሙሉ ሰውነቱን ተቆጣጥሮ ነበረ። ዮንሁም እሱን በተደጋጋሚ መልኩ በመምጣት እጁን ጭንቅላቱ ላይ ያሳርፍበታል። ቢሆንም ግን እንደ በፊቱ ሊሰራ አልቻለም ነበረ። ማስተሩም ከሱ በላይ በጣም ጠንካራ ስለነበረ ዮንሁ እሱን ማሸነፍ አልቻለም፣ ተጨማሪ ኃይል የሚያስፈልገው ነበር። ማስተሩም ዮንሁ አሁን ላይ ደካማ መሆኑን በተመለከተ ሰዓት ላይ ትከሻውን ከኋላ ይነክሷል። ይህም ራሱን ስቶ ዲወድ እንዲወድቅ። ከዚያም ዮንሁ በጭንቅላቱ አባቱን ሲያገኘው ይመለከታል። አባቱን በዛ ጊዜ ላይም በእጁ ኃይል ይሰጠዋል። ይህም እንዲነቃ ካደረገው በኋላ ሲነሳ ማስተሩ እሱን ለማጥቃት ይመጣል። ቢሆንም በዛ ጊዜ ግን ዮንሁ ያንን ሸለበ ማለት አሁን ባገኘው ኃይል ደግሞ ይመተዋል። ማስተሩን በዚህ ተናዶ ስለነበረ በተደጋጋሚ መልኩ ይቧጭረዋል። የዮንሁን ሰውነት ለመቧጨር በሞከረበት ሰዓት ላይ ግን ዮንሁ ለብሶ በመጣው የተቀደሰ ልብስ ምክንያት እጁ ይቃጠላል። ይህ በእንዲህ እንዳለ የወንሁ ከብረቱ ጋር ከተጋጨ በኋላ መድከም ይጀምራል። ቢሆንም በማስተሩ ይሰነዘሩበት የነበሩትን ምቶች በሙሉ ሽለማ ማለት እሱም ለማጥቃት ይሞክራል። ከዚያም በመጨረሻም የቄሱን የተቀደሰ ቀለበት ካደረገ በኋላ የወንሁ የመጨረሻ ምተን ማስተሩ ላይ ያሳርፋል። ይህም ያረፈው የማስተሩ ልብ ላይ ሲሆን፣ ማስተሩም እንዲሸነፍ ያደርገዋል። ዮንሁም ጠንቋዩ ከመንፈሱ ጋር ያገናኘውን ነገር ነቅሎ ያወጣዋል። እናም በእጁ ይዞትም ያቃጥለዋል። በዚህ መልኩም ማስተሩ ወደ መጣበት ይመለሳል። ዮንሁም በቀጣይ ወደ ቤተ ክርስቲያኑ በተመለሰበት ጊዜ ላይ ቄሱ አሁን ደህና እንደሆነ ይመለከታል። ዮንሁም እስከሚመጣ ድረስም እየጠበቀው ነበረ። በቀጣይ የቄሱ ረዳት አንድ የተላከለትን ደብዳቤ ይዞ እንመለከተዋለን። በእሱም ላይ እንደጻፈለት ከሆነም ቄሱ ወደ ቫቲካን ከዮንሁ ጋር እንደሄደ እንገነዘባለን። ቄሱም ረዳቱ አንድ ቀን ልክ እንደሱ ሴጣን ማውጣት እንደሚችል ተስፋ ያደርጋል። ይህን ይመስል ነበር። ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቸው